የኢፌዴሪ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን በአብላጫ ድምፅ አጽድቋል። የተሻሻለው አዋጅ በአጠቃላይ ቀድሞ የነበረው አዋጅ ተግባራዊነት ላይ ይታዩ የነበሩ ክፍተቶችን ከመሙላት ባሻገር ሕገ መንግስታዊ ስርዓቱ አደጋ ላይ እንዳይወድቅ የሚያስችል ግልጽ ሕጋዊ አሰራርን ለመዘርጋት ትልቅ ድርሻ ይኖረዋል ነው የተባለው። የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለምለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል። በመሆኑም በአዋጅ ቁጥር 395 ህዝባር 2003 አተገባበር ወቅት የታዩ ክፍተቶችን ለመሙላት እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ አዋጅ ይህ ረቂቅ የማሻሻያ አዋጅ ቀርቧል። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማል እና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ ሰባት ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜው ያስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁ አሁን በስራ ላይ ባለው አዋጅ 359ም ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ ሁሉ እርምጃዎችን እንዲፈጽም ተጨማሪ ትዛዝ ሊሰጠው ይችላል ማለት ነው። ሀሳባቸውን ለፋና ሚዲያ ኮርፖሬሽን የሰጡ የህዝብ ተወኪዎች ምክር ቤት አባላት እንዳሉት የቀድሞ አዋጅ የጊዜ አስተዳደርን ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚሰበሰብ መሆኑና የጊዜ አስተዳደርን ስልጣን ለስድስት ወራት ብቻ ማራዘም መፍቀዱ በተሻሻለ አዋጅ ለመተካቱ ምክንያት መሆኑን አንስተዋል። በየጊዜ የሚወጡ የሚከሰቱ ክስተቶችን ለማስተካከል፣ ሰላምን ለማስፈን፣ የህዝቡና ኗኗር ሁኔታ ለመከታተል አገሪቱ ሀገሪቷ ወደ ሰላም እንድትመጣ ለማገዝም የሚረዳዋ ስለሆነ በፌዴራል መንግስት ሊሰሩ የሚገቡ የህግ ማስከበር ስራዎችንም ለማስፈን ከዛም በዘለለ ክልሉ ራሱን ችሎ ህጋዊ መንግስት እንዲቋቋም ወደ ምርጫም እንዲገባ መንገዶችን የሚያስተካክልለት አሰራሮችን የሚያስተካክልለት አዋጅ ነው። አዋጁ የፌዴራል መንግስት በሁሉም ክልሎች ጣልቃ የሚገባበትን ሥርዓት እንደሚያሻሽል ያነሱት የህዝብ ተወካዮች ምክር ቤት አባላት ይህንን መሰረት በማድረግም የትግራይ ክልል ጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም ያስፈልጋል ነው ያሉት። ጊዜያዊ አስተዳደሩም ተጨማሪ ጊዜውን ተጠቅመው በክልሉ ያልተፈጸሙ ቀሪ ስራዎችን በማጠናቀቅ ሰላምና ልማት ላይ ትኩረቱን አድርጎ ሊሰራ ይገባል ብለዋል። በዚህ በአንድ ዓመት ውስጥ በተራዘበው ጊዜ ውስጥ የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ ሆኖ ትጥቁን መፍታት መቻል አለበት። ሰራዊቱን መበተን መቻል አለበት። ይሄ የሚጠበቅ ውጤት ይሄ መሆን አለበት፣ በዋናነት ከዛ በኋላ ትጥቁን ከፈታ ሰራዊቱ ከተበተነ ሲቪል አስተዳደሩን ማጠናከር ይቀላል። በየትኛውም በኩል ቢሆን ለህዝብ ቆም ያለው የሚለው ቡድን ህዝቡን ሊያስቸግር የሚችል ጉዳይ ከስልጣን ባሻገር ለህዝቡ ሊጠቅም የሚችል ጉዳይ ላይ ነው ትኩረት ማድረግ ያለበት እንጂ የግል ሽኩቻን እየፈጠሩ ወደ አወዲ ማለቱ ሀገሪቷንም ይበጠብጣል፣ የትግራይ ህዝብንም ሰላም ይነሳል። ለትግራይ ህዝብ ደግሞ ወደ ትክክለኛ አስተዳደር፣ ወደ ልማት፣ ወደ ዲሞክራሲ የሚያደርገው ጉዞ ወደ ኋላ የሚያስቀር ነውና ለትግራይ ህዝብ የሚያስብ ማንኛውም አካል ይህንን አንድን ሊያደርገው ይገባል የሚል ነገር አለ።